ስንቄ ባንክ የስፖርት ዘገባ የክብር አጋር ነው። ከልብ እናመሰግናለን። እንዴት ውላችኋል ክብራት ተመልካቾቻችን? ለሰዓቱ ወደያዝናቸው ስፖርታዊ ዘገባዎች እንሻገራለን። እሱባለው ተሾመ ነኝ። አትሌት መልክናት ውዱ ና ይስማው ድሉ የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር አሸናፊዎች ሆነዋል። ታላቁ ሩጫ በኢትዮጵያ ተተኪና አዳዲስ አትሌቶች የሚታዩበት እድል እንዲያገኙ አድርጓል ሲሉ አሸናፊ አትሌቶች ተናግረዋል። አዲስ የሸዋስ ተጨማሪውን ይዞታል። የ2018 ሶፊ ማልት ታላቅ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር በድምቀት ተካሂዷል። 55,000 ተሳታፊዎችና ኤሊት አትሌቶችን ጨምሮ የአምባሳደሮች ዲፕሎማቶችና የውጭ አገራት ታዳሚዎች በ25ኛው ዓመት የታላቅ ሩጫ በኢትዮጵያ የብር ኢዮቤልዩ በዓል ተሳትፈዋል። ከ400 በላይ አትሌቶች በሁለቱም ፆታ በተካፈሉበት የኤሊት አትሌቶች ውድድር መልክናት ውዱ ለሁለተኛ ጊዜ በሴቶች ስታሸነፍ፣ ይስማው ድሉ ለመጀመሪያ ጊዜ አሸንፏል።

ከ300 በላይ ጠንካራ አትሌቶች በተካፈሉበት የወንዶች ውድድር ረዥም ርቀቶችን በመሪነት የዘለቀው የአማራ ፖሊስ አትሌቲክስ ክለብ ተወዳዳሪው ይስማው ድሉ ቀዳሚ ሆኖ አጠናቋል። በባለፈው ዓመት የታላቅ ሩጫ በኢትዮጵያ ሦስተኛ ደረጃን ይዞ ያጠናቀቀው አትሌት ይስማው ድሉ ከዓመት በኋላ አሸናፊ ሆኗል። ኢዮብ ስመኝና ድንቅ ዓለማየለ ሁለተኛና ሦስተኛ ደረጃን ይዘው አጠናቀዋል። በውድድሩ የተካፈሉት ጠንካራ አትሌቶች በመሆናቸው ቀድሜ በመውጣት ማሸነ ነፍቺ ያለው ሲል ይስማው ድሉ ከድሉ በኋላ ተናግሯል። ውድድሩ ትንሽ ጠንካራ ጠንካራ አትሌቶች ነበሩ። ያው አየሩን፣ በዚያ ላይ ከባድ ነበር። ያው እንግዲህ አምና ሶስተኛ ነው፣ እንግዲህ ዘንድሮ ደግሞ ው ለአንደኛ ለመሆን በጣም ደስ ብሎኛል። ልጆችንም ለመፈተን አየዋቸውና ሳያቸው፣ በቃ የማይለቁኝ ነው። ስለዚህ ወረ መሃል ገብቼ አይቼ እወጣለሁ ብዬ ራሴን ጠብቄ ነው የወጣው። የኢትዮጵያ ንግድ ባንኩ አትሌት መልክና ቱዱና ፍታው ዘራይ ለአሸናፊነት አንገት ለአንገት በተፎካከሩበት የሴቶች ውድድር መልክና ቱዱ በበላይነት አጠናቃለች። አትሌት መልክና ቱዱ በ2016 ታላቅ ሩጫ በኢትዮጵያ አሸናፊ እንደነበረች ይታወቃል። ከሁለት ዓመት በኋላም ሁለተኛውን ውድድር በአሸናፊነት ተወታለች። ፍታው ዘራይና መሰለች አለማየው ሁለተኛና ሶስተኛ ሆነው ውድድራቸውን ፈጽመዋል። 2016 ላይ ሳሸንፍ የነበረው ውክክር ከባድ ነበር ያለችው መልክና ትውዱ የዘንድሮ ተፎካካሪዎች የተለዩ ነበር ብላለች። ውድድሩ ጥሩ ነው፣ ደስ የሚል ውድድር ነው። ፉክክር አለው ጥሩ ነው። ይህ ባለፈው የዚህ በቀደም የነበረውም ጥሩ ነው፣ ግን ደግሞ የዛሬዎቹ ተፎካካሪዎቹ ከበለጠው ከበፊቱ ከበለጠ ጠንካራ ጠንካራ ሰውን የነበረ ጥሩ ውድድር ነው ደስ የሚል ሁለቱም አሸናፊ አትሌቶች ታላቅ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ተተኪና አዳዲስ አትሌቶች እንዲወጡ እድል ማመቻቸቱን ተናግረዋል። አትሌቶች እየበዙ በቁጥር አንደኛ ውድድሩም እየጠነከረ በቃ አዳዲስ ተተኪ አትሌቶች ለማፍራት ይጠቅማል ብዬ ነው የማስበው። ታላቁ ሩጫ እንግዲህ እንደ ኢትዮጵያ ትልቅ ውድድር ነው። እዚህ ኢትዮጵያ ላይ ካሉ ውድድሮች ትልቁ ውድድር ነው። እዚህ ላይ ያሸነፈ ሰው አንደኛ በዓለም ደረጃ ስለሚታወቅ፣ እዚህ ያሸነፈ ማለት ያው ሌላ ሀገር ውጭ እንዳሸነፈ ነው የሚቆጠረው ምክንያቱም ውድድሩ ኢንተርናሽናል ስለሆነ ለቀጣዩ ሌላ ቦታ ሄዶ ለመወዳደርም ትልቅ እድል አለው እዚህ ያሸነፈ ሰው ስለሚታወቅ ማለት ነው። ሀገር በ10 ኪሎ ሜትር 25ኛው የታላቅ ሩጫ በኢትዮጵያ አሸናፊ ለሆኑ አትሌቶች በሁለቱም ጾታ 400 ሺህ ብር ሲሸልም 200ሺና 100 ሺህ ብር ደግሞ ሁለተኛና ሶስተኛ ሁነው ያጠናቀቁ ተሸልመዋል። ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካቶች የተካፈሉበት መድረክ ሆኖ ተጠናቋል። የጎዳና ውድድሩ ከስፖርታዊ መድረክነት ባለፈ የአዲስ አበባን ገጽታ ያጎላ ነበር፣ እንዲሁ ተብሏል። በርካታ የውጭ ዜጎችን በሩጫ ውድድሩ ኢትዮጵያን እንዲጎበኙ አድርጎታል። ፏድ ድሪስ የታላቁን ሩጫ ውሎ እንደሚከተለው ዳሶታል። የቀናት ድካም፣ የማለዳው ሽርጉድ አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያም በጉጉት ነበር የተጠበቀውን መዲናዋን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ሕፃናት፣ ሴቱም፣ ወጣቱና አዛውንቱም የኢትዮጵያውያን ኩራት በሆነው ታላቁ ሩጫ ለጤናውም፣ ለአንድነቱም እየተዝናናም በጋራ ሩጧል። 55 ሺህ ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ሞቶ ምናምን እንዲህ ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው። እዚህ በመሀላችን ያሉት የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለእነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦረዲ ከጠዋት ጀምሮ ሲያዩ ኦርጋናይዘሮች፣ ለምሳሌ የቦስተን የቺካጎ ኦርጋናይዘር ዋት ዋት ጎይንግ ኦን ነው የሚሉት እዚህ። እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ እነዚህ ሰዎች እምራቸውን ነው እያሉ ያሉትና፣ በጣም ደስ ብሎናል። ኢትዮጵያችን ኑሪ እኛ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ የውጭ ዜጎች ኢትዮጵያዊነት ጠርቷቸው በአዲስ አበባ ጎዳናዎች ሮጠዋል። አንዳንዱ እንግዳም፣ ሌላኛው ቤተኛም፣ ብሎም በፖዲየም ተሸላሚም ነበሩም። ከአሜሪካ ቦስተን ማሳቹሴትስ ነው የመጣሁት። ለመጀመሪያ ጊዜ እየተካፈልኩ ነው። በጣም ተደስቻለሁ። ይሄ በህይወቴ ከተካፈልኩባቸው ትልቁ ፌስቲቫል ነው። ሁሉም ሰው ደስ ይላል። ደህንነት ተሰምቶኝ ተመችቶኝ ነው የሮጥኩት። ሁሌም በየዓመቱ የመሳተፍ ፍላጎት አለኝ። ወደ አሜሪካ ተመልሼ ለጓደኞቼ እስክነግራቸው ቸኩያለሁ። አዲስ አበባ ልትጎበኝ የሚገባ ትልቅ ከተማ ናት። መጥተው መሮጥ መሳተፍ እንዳለባቸው እነግራቸዋለሁ። ታላቁ ሩጫ በኢትዮጵያ በዓለም አትሌቲክስ የቅርስነት ክብርን ሲያገኝ፣ አሁን ይህ ስፖርታዊ መድረክ ከውድድርና ፌስቲቫል ባሻገር የውጭ ዜጎች የሚታደሙበት በቱሪዝም ኢትዮጵያ የምትተዋወቅበት መድረክ ሆነዋል። ታላቁ ሩጫ በኢትዮጵያ የኃይሌ ሩጫ ነበር የሚባለው፤ አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው ማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው ማስበው። ድወቅሽ ኢትዮጵያ የሚባል የሀገር ውስጥ ቱሪዝም በማስፋፋት ውስጥ ትልቅ ሚና ያለው ስራ እየተሰራ ነው፣ እና ከኢኮኖሚ ተቀሜታው ከማህበራዊ ተቀሜተው ወለ ግን በትልቁ የሀገርን ገጽታ ምክንያቱም ኢትዮጵያ የአትሌቶች ሀገር ነች። የአትሌቶች ሀገር ብቻ ሳትሆን ደግሞ የአሸናፊዎችም ሀገር ነች። ስለዚህ ያንም በአለም ላይ ማጉላት ያለን የተፈጥሮ አቀማመጥ ደግሞ ለሩጫ በጣም የሚመች ቻሌንጅ የሚያደርግ ስለሆነ ያንን እንደ አንድ ግብዓት በመጠቀም በሰፊው ልንሰራበት ከምናስብበት ምርቶች ውስጥ አንዱ ነው። 55000 ሯጮች የተሳተፉበት በርካታ የውጭ ዜጎች የታደሙበት ታላቁ ሩጫ በኢትዮጵያም በአማረ ሁኔታ ተጠናቋል። ከ34 ሀገር ሰዎች መጥተዋል። ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ። ዛሬ እንዳየኸው አምስት መቶ የሚሆኑ አትሌቶች ከአምሳ አምስት ሺህ ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው እያለፈ ያለው። ስለዚህ ደስ ብሎኛል። እግዚአብሔር ይመስገን። በሲቪ ኢትዮጵያ ፕሪሚየር ሊግ ስድስተኛ ሳምንት መቻልና ፋሲል ከነማ ነጥብ ሲጥሉ ሸገር ከተማ አሸነፈም። በአዲስ አበባ ስቴዲየም ምድረገነት ሽረን የገጠመው መቻል ሁለት ለሁለት ተለያይቷል። በረከት ደስታና አብዱልከሪም ወርቁ ለመቻል ግቦቹን አስቆጥሯል። ዳንኤል ዳርጌና አቤል ማሙሽ ደግሞ የምድረገነት ሽረን ግቦች አስገኝቷል። መቻል ወደ ሊጉ መሪነት የሚመጣበትን አጋጣሚ ሳይጠቀምበት ቀርቷል። ፋሲል ከነማ ከድሬዳዋ ከተማ የተገናኙበት ጨዋታ ደግሞ 0 ለ0 ተጠናቋል። በውድድር አመቱ ለሶስተኛ ጊዜ ነጥብ የተጋራው ፋሲል ከነማ በ12 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ድሬዳዋ ከተማ በ10 ነጥብ ሰባተኛ ደረጃ ላይ ይገኛል። ሸገር ከተማ ደግሞ በባከነ ሰዓት ባስቆጠራት ግብ አርባ ምንጭ ከተማን አንድ ለምንም አሸንፏል በአዋሳ ስቴዲየም በተደረገ ጨዋታ ሄኖክ አዱኛ በፍጹም ቅጣት ምት የሸገር ከተማን ግብ አስቆጥሯል ባህር ዳር ከነማ በበኩሉ ኢትዮ ኤሌክትሪክን በአማኑኤል ገብረ ሚካኤል እና በወንዶ ሰንበለጠ ግቦች ሁለት ለምንም አሸንፏል በእንግሊዝ ፕሪሚየር ሊግ የ12ኛ ሳምንት መርሃ ግብር ማንቸስተር ሲቲና ሊቨርፑል ሲሸነፉ ቼልሲ አሸንፏል። ከኒውካስትል ዩናይትድ ጋር ጨዋታውን ያደረገው ማንቸስተር ሲቲ ሁለት ለአንድ በሆነ ውጤት ተሸንፏል። በሴንት ጄምስ ፓርክ ስቴዲየም በተደረገ ጨዋታ ሃርቪ ባርንስ የኒውካስትል ዩናይትድን ሁለት ግቦች አስቆጥሯል። ሶስቱም ግቦች በስድስት ደቂቃ ልዩነት በተቆጠሩበት ጨዋታ ሩበን ዲያዝ የሲቲን አንድ ግብ ከመረብ አሳርፏል። ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ አንድ የሚያጠብበትን አጋጣሚ ሳይጠቀምበት ቀርቷል። በሌላ ጨዋታ የውጤት ቀውስ ውስጥ የሚገኘው ሊቨርፑል ሊቨርፑል በኖቲንጋም ፎረስት ሶስት ለምንም ተሸንፏል። በአንፊልድ በተደረገ ጨዋታ ሙሬሎ ኒኮሎ፣ ሳቮና ና ጊብስ ዌይት የኖቲንጋም ፎረስትን ግቦች አስቆጥሯል። ሆላንዳዊ አሰልጣኝ አርኔ ስሎት በሊጉ አምሰኛ ጨዋታቸውን ባደረጉበት ምሽት አሁንም ከገቡበት የውጤት ቀውስ መውጣት ያልቻሉ ሲሆን በሊጉ የደረጃ ሰንጠረዥ ወደ 11ኛ ደረጃ ዝቅ ብሏል። ከሜዳው ውጭ ከበርንሌ የተጫወተው ቼልሲ ሁለት ለምንም አሸንፏል። በተርፍ ሙር በተደረገ ጨዋታ ፔድሮ ኔቶ ና ኤንዞ ፈርናንዴዝ የቼልሲን ግቦች አስቆጥሯል። በሌሎች የሊጉ ጨዋታዎች ፓላስ ወልቭስን ሁለት ለምንም ሲያሸንፍ ዌስትሃም ከቦርንማውስ ሁለት አቻ ተለያይቷል። ብራይተን ከብሬንትፎርድ ሁለት ለአንድ በሆነ ውጤት አሸንፏል። እንዲሁም ፉላም ሰንደርላንድን አንድ ለምንም በሆነ ውጤት አሸንፏል። ዛሬ ምሽት የሊጉ መሪ አርሰናል በኤምሬትስ በሰሜን ለንደን ደርቢ ጨዋታ ምሽት አንድ ሰዓት ተኩል ላይ ቶተናምን የሚገጥምበት ጨዋታ ይጠበቃል። ተመልካቾች ስለ ሰዓቱ የያዝናቸው ስፖርታዊ ዘገባዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ቀን ተመኘን። ሰናይት ለሰዓት ያስኳቸው ስፖርታዊ ዘገባዎች ይህን ይመስላሉ። እናመሰግናለን፣ ስለዋይ እናመሰግናለን። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለቀን 7 ሰዓት ያዘጋጀናቸው ዜናዎች እስካሁኑ ነው ነበር። ከዜናዎቹ ጋር ሰናዊት ብርሃን የነበርኩ አብረናችሁ ስለ አብራችሁ ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን።